እሺ፣ ወደ ቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ይዘንላቸው የመጣነ የአማርኛ ባለ ሁለት፣ ባለ ሶስት፣ ባለ አራት የቃላት ምስረታዎችን ነው። ሆሄዎችን በአንድ ላይ ሰብሰብ አድርገን ቃላትን እንመሰርታለን። እነሱስ እነማን ናቸው? ባለ ሁለት ምንላቸው እነማን ናቸው የምንለው ባለ ሁለት ፊደል ቃል ብለን የምንጠራቸው ባለ ሁለት ፊደል ብለን የምንጠራቸው ሁለት ፊደሎች ብቻ ተጣምሮ በአንድ ላይ ትርጉም የሚሰጡን ከሆነ ባለ ሁለት ፊደል ቃላት ወይም ደግሞ ባለ ሁለት ሆሄ ቃላት ብለን እንጠራቸዋለን ማለት ነው። ምሳሌ እዚህ ጋር ባለ ሁለት ፊደል ሰራ፣ ሰራ ይሄ የሰ እና የራ የረ የአራተኛዋ ፊደል እና የሰ የመጀመሪያው ፊደል ምንድን ነው? ድምር ሰራ የሚል ቃል ይሰጠናል ማለት ነው። ሰራ ሰራ። እሺ ይሄኛው ደግሞ ፈራ። ይሄ ደግሞ የፈ የመጀመሪያዋ ፊደል እና የረ የአራተኛዋ ፊደል ራ ብለን ነው የምንጠራት። ራ ፈራ፣ ፈራ። ደራ ደራ ደራ ምንድነው? ይሄ እስካሁን ያየናቸው የባለ ሁለት ሆሄ ፊደሎች ቃል ነው ማለት ነው። የደና የደ የመጀመሪያ ፊደል እና የረ አራተኛ ፊደል ደራ የሚል ትርጉም ይሰጠናል ማለት ነው። ይሄኛው ደግሞ ጣረ፣ ጣረ የጠ አራተኛ ፊደል እና የረ የመጀመሪያ ፊደል ጣረ። የሆነ ነገር ለማድረግ ጣረ ወይም ደግሞ ለፋ፣ ጓጓ እንደ ማለት ነው ጣረ ደግሞ ሰጠ ሰጠ ሰጠ ሰጠ። የሆነ ነገር ሰጠ፣ የሆነ ሰው የሆነ ነገር ሰጠ ሚል የሁለት ፊደሎች ጥምር ተደምሮ ባንድ ላይ የሚሰጡን ትርጉም ማለት ነው። አሁን ቀጣይ ደግሞ የምናየው ማ ነው፣ ባለ ሶስት ፊደል ባለ ሶስት ፊደል። ይሄ ደግሞ ሶስት ፊደሎች ተጣምሮ ባንድ ላይ ወይም ደግሞ ሶስት ፊደሎች ተጣምሮ በአንድ ላይ ቃል ሲመሰርቱ ማለት ነው። ባለ ሶስት ፊደል ይኸው አ ሰራ አሰራ፣ የሆነ ነገር አሰራ፣ ወይም ደግሞ የሆነ ነገር አስደረገ እንደማለት ነው። አሰራ ደግሞ ሰራች፣ ሰራች የሰ የመጀመሪያ ፊደል እና የረ አራተኛ ፊደል የቸ ደግሞ ስድስተኛ ፊደል ሰራች እነዚህ ሆሄዎች ወይ ደግሞ ፊደሎች ባንድ ላይ ሆነው ምን ሰጡን? ባለ ሶስት ፊደል ወይም ሆሄ ቃል ብለን ወይም ደግሞ ትርጉም ያለው ትርጉም ቃል ብለን ልንጠራው ምን ችል ትርጉም የሚሰጥ ከሆነ ነው ሰራች ይችላል ማለት ነው እኛው ደግሞ በለጠ በለጠ በለጠ ይደግሞ ሁሎችም የመጀመሪያ ናቸው። ከበቤት የመጀመሪያ ከለቤት የመጀመሪያ ከጠቤት የመጀመሪያ እነዚህ ደግሞ ሁሎች ምንም ቅጽልም የሌላቸው እግራቸው ያጠረ ምንም የሌላቸው ምናቸው የመጀመሪያ ፊደሎች ቅጽልም የላቸው ምንም ነገር የላቸውም፣ ብለን አላደለ ከራሳቸው ቅርጽ የተለየ የሚጨመርባቸው የላቸውም። ስለዚህ በለጠ ሚል ትርጉም የሰው ስም ሊሆን ይችላል፣ ወይም ደግሞ ስናወዳድር አንዱን ከአንዱ በለጠ ልንል እንችላለን ማለት ነው። በለጠ ይህ ደግሞ ከበቤት አራተኛዋን ፊደል ማንም ልንጠራት አለን። ባ ባለጌ። ደግሞ ለ የመጀመሪያ ፊደል ናት። ጌ ደግሞ ከገቤት አምስተኛ ፊደል። ባ ባለጌ፣ ጌ ባለጌ። ይህ ደግሞ ጠ፣ ለ፣ ፈ ጠለፈ፣ ጠለፈ ይህም የሁሎችን የመጀመር ቀን ለ ፈም ምናቸው የመጀመሪያ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ እስካሁን ያየናቸው ናቸው። ባለ ሶስት ፊደል ወይም ደግሞ ባለ ሶስት ሆሄ ቃላት ብለን የምንጠራቸው ናቸው። እነዚኞች ባለ ሁለት ብለን ያየናቸው ናቸው። እነዚህ ሰራ፣ ፈራ፣ ደራ፣ ጣረ፣ ሰጠ የሚሉት እነዚህ በሙሉ ምድ ናቸው። ባለ ሁለት እነዚኞች ደግሞ ናቸው ባለ ሶስት አሰራ ሰራች በለጠ ባለጌ ጠለፈ እነዚህ ደግሞ ባለስንት ናቸው? ባለ ሶስት። አሁን ደግሞ የምናየው ባለስንት ባለ ስንት ነው? ባለ አራት ባለ አራት ባለ አራት ፊደሎች ወይም ደግሞ አራት ፊደሎች በአንድ ተጠማምረው አንድ ስም ወይም ደግሞ ቃል ይሰጡናል ማለት ነው። እዚ ጋር ስናይ ወ ን በር ወንበር፣ ወንበር እነዚህ የስንት ቃል ጥምር ነው? የአራት። የወ ከነቤት ስድስተኛ ፊደል ን እና በየመጀመሪያ ር የስድስተኛ ወንበር፣ ወንበር፣ ወንበር። ይህም በተመሳሳይ ማለት ነው። እኛው ደግሞ አ በ ደ ረ እነዚህም አራቶች ምንድ ናቸው? የመጀመሪያ የመጀመሪያ ፊደሎች ናቸው ማለት ነው። የመጀመሪያ የመጀመሪያ ፊደሎች ናቸው አም በደም ረ አበደረ የሚለው ይህ ሁሉ አራቶች የመጀመሪያ ምንም ቅጽል የሌላቸው እግራቸው ያጠረ ወይም ደግሞ ምንም አይነት ቅጽል የሌላቸው ማለት ነው። የመጀመሪያ ፊደሎችን ምንም ቅጽል የሌላቸውን ብለን እንደተነጋገር ነው። አ በደረ አበደረ። እኛው ደግሞ አ ጣ ራ ች አጣራች። ይህኛው ደግሞ ይቺ የመጀመሪያ ፊደል ከአቤት የመጀመሪያ ፊደል ናት። ይችኛ ደግሞ ምንድነች? ከጠ አራተኛ፣ እቺ ደግሞ ከራ አራተኛ፣ እቺ ከቻቤት ሆና ስድስተኛ ፊደል አ ጣ ራ ች አጣራች። እሺ እኛ ደግሞ ምንድነው? እኛ ደግሞ ወ ሰ ደ ች ወ ሰ እነዚህም የአራቱን ድምር ሁለ ሁሎችንም ስናይ ምን ናቸው? ከች በስተቀር የመጀመሪያ ናቸው። ወም የመጀመሪያ ፊደል ወይም ኮሄ ነች። ሰም በተመሳሳይ የመጀመሪያ፣ ደም የመጀመሪያ ነች ማለት ነው። ደም የመጀመሪያ ነች። እንትን ች ግን ስድስተኛ ፊደል ከቻ ቤት ሆና ስድስተኛ ፊደል ወሰደች። ወሰደች። እሺ እኛው ደግሞ ተራ በች ተራበች። እሺ ተራበች። እኛው ደግሞ እቺ ተና በ የመጀመሪያ ናቸው። ራና እቺ ግን ራ የአራተኛ፣ እቺ የስድስተኛ ራ ከረቤት ነው የምናገኛት። ተራበች ተራበች። እስካሁን እነዚህ ያየ ናቸው ባለስት ናቸው። ባለአራት ባለአራት ስንል ሌላ ማለት ሳይሆን አራቱ ፊደሎች ሲሆን፣ እነዚህንም ሁሎችን ቆጥረን እናያቸው። ባለስት ናቸው ሁሎች ባለአራት ነው አይደል? ፊደሎችን ስንቆጥራቸው አንድ ሁለት ሶስት አራት ብለን ስንቆጥራቸው ፊደሎች አራት ናቸው። እንዲያው ከሆነ ምን እንለዋለን? ባለ አራት። ይህንም ደግሞ ስንቆጥረው ሶስት ከሆነ ባለ ሶስት ፊደል እንለዋለን ማለት ነው። አሰራ ይኸው አንድ ሁለት ሶስት አሰራ፣ ባለ ሶስት እንለዋለን። ይህ ደግሞ ማለት ነው። ሁለት ወይ ወይ ፊደሎች ከሆኑ ደግሞ ባለ ሁለት ብለን እንጠራዋለን። ባለ ስንት ብለን እንጠራዋለን? ባለ ሁለት ብለን እንጠራዋለን ማለት ነው። እንዲያረግነ በጣም ብዙ ቃላትን መመስረት ይቻላል። ለዛሬ ይዘን ላችሁ የመጣን ባለ ሁለት ባለ ሶስት ባለ አራት ሆሄ ወይም ደግሞ ፊደሎች ቃላት እነዚህን ይመስላሉ። በሌላ ቪዲዮ ስተምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘን ላችሁ የመጣን የቃላት ምስረታዊን ይመስላል። በቴሌግራም በኢሞ በዋሳ በፈለጋችሁ ሶሻል ሚዲያ ሀይበሉን፣ ደውሉልን። በኦንላይን መማርና መከታተል ትችላላችሁ። ደህና ሁኑ። መልካም ጊዜ።